ሰላም አለይኩም ወረህማቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የሻላለ ቤተሰቦች ሰላም ጤና ፍቅር ለእናንተ ውቸ። እንዴት ናችሁ? እንዴት ከረማችሁ? እኔ በጣም ሰላም ነኝ አልሐምዱሊላ፣ አላህ የተመሰገነ ይሁን ዛሬ አልሐምዱ ሊላህ በመደም ኩሽና ተኔጋ ደህና ነው። አልሐምዱሊላህ መመለክምድ ወለፋሽኩር አላህ ሀገራችንን ሰላም አድርጎልን የሚቀጥለውን ደግሞ አረፋንም ሆነ ኢዲን እንደ እኔ ከተዘቦቻችሁ የናፈቋችሁ እና ከቤታችሁ የናፈቋችሁ አብራችሁ የምታሳልፉበትን ለእኔም ለእናንተ ኸይሩን ነገር ይሻለን። ሀገራችንን ሰላም ያድርግልን። ድንገተኛ አደጋ ወጥቶ ከመጣት እንዳይጠብቀን እያልኩኝ ማለት ነው። ዛሬ ያው አንድ አንድ ያስፈላጊ ነገር እንደዚህ ዴንቴል እየሰራራው ቀለል ያለ ዴንቴል ስሙን ባረቀው ቁጭ ስል ሲደብረኝ እንዲህ ያደርጋል ማለት ነው። በትርፍ ሰዓት ሲደብረኝ ያውም እዚህ ቤት ትንሽ የሥራ ጫና ስላለብኝ አልሰራም እንጂ ይሰራሉ የተለያዩ ነገሮችን እና ዛሬ የገረመኝ እና ያዘንኩበት ነገር ሶሻል ሚዲያ አጠቃቀማችን በጣም በጣም በጣም አስጠላ፣ በተለይ እኛ ሀበሾች በጣም አስጠላ። በቃ ትዳሩ በሚዲያ፣ ፍቹ በሚዲያ። ሱብሃን አላህ በጣም እንደ ሰው ሰው እንደ ሰው ሆነ ሲያስብ ይዘገኛል። እኔ ትዳር በቀብህ ዘርህ መኖር እፈልጋለሁ አላህም ያተካልናል ኢንሻአላህ። ግን ደግሞ የትዳር ተምሳሌቶች የምላቸው ልጆች በቃ በዚህ በሶሻል ሚዲያ መጃጃ መጃጃል። እናንተ ውብዬና ናሄን እንደኔ የሚያከብራቸው ነበር። እኔ በጣም ነበር የማደንቃቸው የማከብራቸው፣ ያላቸው ክብር በጣም ደስ ነበር። ውሸት የሚባል ነገር የላቸውን በዚህ በዘር በሃይማኖት ምናምን የሚገቡ ሰዎች አልነበሩ። ጠንካራሮች ነበሩ። ግን አሁን ላይ በጣም በሽቀው። እንግዲህ እውነትም ይሁን ውሸት፣ እንግዲህ እሱ እነሱና አላህ ነው የሚያውቀው ማለት ነው። ግን በዚህ ልክ ነፍሰ ጥሩቱን ሁለት ነፍስ ሆና እንዲህ ማሰቃየት፣ እንዲህ መሆን፣ እንዲህ ማስለቀስ ተገቢ ነው አይደለም። እኔ ደራሴ በጣም ማለት ነው። ይህች ልጅ አንድ ነገር ብሆን ደንግጣ ምናልባት መጀመሪያ ቀን እንዳትሰማ ትችላለች። ውሸት ይሁን ማለት ነው። ድንገት ሲገቡባት ነው የደነገጠች ማለት ነው። የውስጣቸውን አላህ ነው የሚያውቀው። ግን እንደዚህ ማሰቃየት፣ እንደዚህ መገፍተር ምናምን ምናምን ችግር የለውም ማለት ነው። እኔ በጣም ክራለተኝ የኔ ሀል ሚስጥልስ ማዋረድ በአደባባይ ባለነት ይሆን አሁን

ምስቴን ሳገኝ ደስ የሚል አይነት ነው። ይሄ ጠብ ግርግ የመሰደድ ምናምን አልወድም። አፌ ይተሳሰራል እና ውብዬ እኔ ጓደኛ ናት ማለት ነው። ለማንኛውም አድናቂሽ ነኝ፣ ተመደምኩሽ ነው። ለማንኛውም የአረብ ሀገር ሴት ጀግና ናት የሚባለው ዝም ብሎ ያለ አንድ ምክንያት አይደለም። እውነት የአረብ ሀገር ሴት ጀግና ናት። እሷ አንድ ሻማ ቀን ለቤተሰብ ትኖራለች ብሎም ለሀገር ለደካማ የተራበ የታመመ ይሁን በቃ የአረብ ሀገር ሴት ቅድሚያ የምትደርሰው እና በዚች ምስኪን የአረብ ሀገር ሴት ላይ ይህ ሁሉ በደል እና ግፍ መድረሱ በጣም ያሳዝናል እኔ እንደ ግሌ በጣም አዝኛለሁ ማለት ነው እንደ አንድ ባለ ትዳርም ትዳር እንደዚህ በቃ ስርዓቱን አቷል እንደ የምልበት ደረጃ ላይ ደርሻለሁ ግን አልሐምዱሊላህ የፈለገ ቢሆን የፈለገ ቢሆን እኔ ትዳሬን እና ቤተሰቤን ሚዲያ ላይ አላወጣም። ማለት ይሄ ሚዲያ የኛ ሀገር ሚዲያ ያየው ትዳር በቃ በረታ ያለው አብዛኛው ሰው በሚዲያ ይገባል፣ በሚዲያ ይፋታል። አሁን ውብዬና ነህም የዛ ቢጤ ሳይሆን አይቀሩም እና ምልላቸው ለላችሁ ነው መሰላችሁ። ወንዶቼ ተባካችሁ ነገ ወንድሞቻችን ለልጆቻችሁ የምታይ ቪዲዮ መስራት፣ ይህ ቪዲዮ የሚባል ነገር አሁን እንግዲህ ይቀመጣል ማለት ነው። ከዛ ልጆች ሲያድጉ አሀ አባትና እናቴ እኮ እንደዚህ ይደባደቡ ነበር። ሴቷን በኳን የእናቷን ዛ እናቴ እኮ አባትን ትመታው ነበር። የትዳር ክብሩን የትዳር ስርዓቱን አሳጣት ማለት ነው። በውሸትም ይሁን በእውነትም እንግዲህ እናንተ መካከል ያለው አንድ ፈጣሪ ነው፣ እውነቱን የሚያጠፋ ግን እንደው ለብር ብላችሁ

ያማለቀሰት ይሏት ወደዛ የምትገት ያተበደለት ይሏት ወደዛ የምትገት። ግን ላንቺ ማን ይደርስልሽ? ላንቺ እዚህ አረብ ቤት እንዲህ የምትሰቃዩ አንቺ አረብ ቤት እንደዚህ መከራሽን ለምታዩ ማን ይደርስልሽ? እውነቴን ነው። አሁን አንድ ቪዲዮ ሰርተሽ ሼር አድርጊ የብታያቸው ወይ ክፈይ ነው የሚሉሽ፣ ወይ የሆነ ነገር ይጠይቁሻል፣ ወይ አይመቸን ይሉሻል። ስለዚህ እነሱ ኑሯቸውን እየኖሩ ነው። እናንተ ኑሯችሁ እና ራሳችን ነው ነፍስ አብዛኛው አብዛኛው ኮሜንት አሁን እኔ በነገራችን ላይ የሚገባው ዩቲዩብ ላይ ዩቲዩብ አልገባም። በፌስቡክ አንዳንድ አንድ ቁርጥራጭ ቪዲዮዎች ነው ኮሜንት ባልነበረ እና አብዛኛው ደጋፊ ማለት ነው። ውብዬ፣ ውብዬ ጀግና ነው። ሄሎ እህቷ ላይ በነገራችን ላይ እህቲቱን የሚራሱ ተናድጄባታል ማለት ነው። ለምን ምንም ቢሆን ሰው ነብሰ ጡር ናት። የፈለገ ወንድሟ ቢሆን የፈለገ የእናቷ ቢሆን መቆም ያለባት ከዝችኛ ነበር። ግን እሷ ወንድም ያሳዝነኛል ብላ ንግዜ ማለት ነው አንቺ ነገ ምን ይገጥምሻል ምናምን ወይኔ፣ ኮሜንቶች በገዛ እጃችን ወንጀል መግባት በጣም ያሳዝናል። በገዛ እጃችን ስልኩ ኢንተርኔቱ አብዛኞቻችን እየሞላት ሰጎ የራሳችን እጅ በራሳችን እጅ በራሳችን ገንዘብ ታዩላችሁ ጀሃነም መዛት ማለት ነው። አላህ ይጠብቀን እና የመዲያን ቀበሮች ይይ ማለት ነው። ሁላችሁም ለራሳችሁ ለራሳችሁ ነው ለራሳችሁ ጣሩ። እነሱ ሄዶ ሄዶ ይገናኛሉ። እኛ ግን በቃ በገዛታችን በገዛ ስልታችን በገዛ ብራችን አላህን የሚያስቆጣን ንግግር እየተናገረ ነው ማለት ነው። ከኔ ጀምሮ እኔ ሄዱን ፈገግ ያሳደው ለምን ብቻ አስመሳይ ስትል ማለት ነው። በነገራችን ላይ አንዱ የአጎቴ ሚስት ነበር። ተረት ስትተረፍ የባልዘርና የፌጦ ዘር ሁለቱ አንድ ትላለች። እንዴት ብለን ስጠይቃት ልጆቹንም ፌጦም መድኃኒት ነውና ከውስጥ ያለውን ነገር ያወጣል አሉ። የቫልዘርም ልክ እንደዛ የሆነ ነገር ከሆነ የሆነ

በርግጥ አልወድሽም፣ ግሮንም አልወድሽም። እኔ እኔ ማን ነው ከዩቲዩበሮች የምወደው ቢኖር ውሸት የማትጨምር ሃይማኖት የማትነካ ጀግና ታረባገሬ ሂዳ ራሷን አስከብራ ምትኖር አንደኛ፣ ለምለም የማትዋረድም በተሰባ ነው የማታዋረድ ያው፣ አሁን አሁን እና ብለሽ ቢያግማሙትም ማለት ነው ከሶዲ ያለው ተዘራይ ዩቲዩበሮች ቢያግማሙትም ሚዲያውን ለምለም በጣም ጎበዝ ያረብ ሀገር ጀግና አንደኛ። ሁለተኛ ሰአድያ ናሌ በራሷ ሙድ በራሷ አለም ቢሰድቧት መልሳ ሰጥ ምን አትል ኳ ብላ ኑሮዋን ተሀ ጀምራ ዛሬ ልጆቿን እየወለደች ኮራ ብላ የምትኖር ሰአድያ ናሌ። እነዚህም ሁለቱ ብቻ ናቸው ለእኔ የሚመች ለምን? ሀይማኖት አይነኩም። ስሩ ይላሉ። ገንዘብ ያዙ ይላሉ ገንዘብ እንዴት እንደሚያዝ ይመክራል። ማንነታቸውን ሳይጥሉ በአረብ ሀገር ሰራተኛ መሆናቸውን ሳይረሱ አገራቸውን ላይ ደፋ ቀና ብለው የሚሰሩ እነሱ ናቸው። እነሱን የእኔ ጎበዝ ናቸው። እኔ አርአያ መሆን የምፈልገው እንደ ነሱ ነው። የእነሱን ተከትዬ ብኖርና አገሬ ላይ ገብቼ ጀግና ሆኜ ብኖር እንደነሱ በጣም ደስ ይለኛል። ለምን ስራ አይነቁም። ለምለም ቢሆን ስራ አትነቅ። ማሻአላ ይጨምርላት። ሃይማኖት አትነሳ። ሰአዳ እና ለምን ብትኮን ስራ አትነቅ። መጀመሪያ ተሳውዲ ስትገቡ ሲገቡ ሰአዳ እና ለምን ያሉበት ቤታቸው ትንሽዬ ነበር። ያነዛችው ሆኖ እንኳን ተፈት ሲያበጃጁ በቃ ማሻአላ ባለ ሁለት መኝታ ቤት ሰርተው ቁጭ አሉ። ጎበዝ ናት። ለመጀመሪያ ጊዜ ስራ ስትጀምር ሽሮና በርበሬ ባልትና ነበር የጀመረችው። ያው ዛሬ ላስ ጅግና ሰው ማለት እንደዛ ነው። ራሱን ታያዋርድ ውሸት ሳይጨምር መኖር እንደነሱ ቢሆን እኔ ደስ ይለኛል። ሃይማኖቴንም ሳላሰድብ ትዳሬንም አክብሬ እንሻ አላ አላ ያግዘኛል እንደዛ ካልሆነ ይቅር። በቃ ምን አባቱንስ፣ እንዲህ በሚዲያ ወጥቼ እኔም ተዋርጄ ቤተሰቤን አዋርጄ ትዳሬን አዋርጄ ትልሽ ትዳር ልምራ ብለው ከባድ ነው። ለነገሩ በእኛ ዘመን ፍርሃት ቀርቷል። እና እባካችሁ ባለ ትዳሮች ለልጆቻችሁ ሀቅ ሀቁን ስታወሩ ሀቅ ሀቁን እሱ እኮ እናንተ ጥሩ ስራ ተሰራችሁ እኮ ደግሞ የመዳም ቀበሞ ምስኪኖች ነን። ቁጥጥ ብለን እንቅልፋችንን ትተን በቃ ስድስት ሰዓት፣ ሰባት ሰዓት ተኩላችን እንገባለን ከሳውዲ አቆጣጠር ማለት ነው። እስከ ፈጅር አዛን እስከ ድረስ ቁጭ ብለን ዛሬ ከሌላ እንሰርታለች ከሌላ እንሰርታለን እና ያላችኋለን። ውሸትም ሆነ እውነትም እኛ በገዛ እጃችን ነው በገዛ ስልካችን መከራችን አየን ጆሮአችን ነው እጃችን። እናንተ ግን ለልጆቻችሁ ማለት ነው ከባድ ነው። አሁን እና ውብዬ እንደዛ ስትዋደዱ እንደዛ በቃ በጣም የሚያስቀና ትዳር ነበራችሁ። በቃ ክብር የኔ ትትከባበሩ ለቤተሰቡ ውብዬ ለቤተሰቦቹ ያላት ክብር የተለየ ነበር። ዝም እንደዛ የሆነ ጊዜ የሆነ ፍቅረኛ መጣች የሆነ ፍቅረኛ መጣች ብሎ ታዛ ወዲህ እዛ ቤት ሰላም የለም። አንድ ጊዜ ትዳር ላይ የሆነ ነገር አይደለም፣ በትዳራቸው ላይ ለማንኛውም አንከላፋት ትችላላችሁ። በትዳር የመጣ በፕራንክ በትዳር ዙሪያ መጣ ፕራንክ እና ገንዘብ ቢቀርባችሁ፣ ሱስ እኔ ለራሴ ቢቀርበኝ ለምሳሌ የለም፣ አሁን ይሁቡ ብዬ በቃ ምስኪን ነፈር አመረረች ሴት እንግዲህ ታመረረ ወንድ የቆረጠ ነው ነገሩ። እናቴ ሴት ታመረረች አመረረኝ ነው ምን ይደረጋል እንግዲህ። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን ነገር ይዛችሁ ስለ ትዳራችሁ እና እሳት ከሆነ ለተመልካችን ክብር ይኑራችሁ እና ይህን ይመስላል። ለማንኛውም የመዲያም ቀኑ ደግሞ ራሳችሁን ሁኑ ለራሳችሁ ኑሩ። መቼ ነው እናንተ ለራሳችሁ መኖር የምትጀምሩት? በአለ በቃ አንደኛችሁ ወደዛት ተናሱ። እኛ በቃ በገዛ ስልካችን ሆድ ያገባ ለራሳችሁ በቃ ቁርአን ቅሩ። ሁሉም በየሃይማኖቱ መጻፍ አንብሉ። ለራሳችን እኛ እንዴት በዚህ ጠፍተን ቁጭ ብላችሁ እነሱ ከሌንዲነ ከከሌንዲ ነው ከሌንዲ ነው እያላችሁ መከራችሁን ተመታው። ለሽ ባ እኔ ለራሴ ብቻ ማንንም አድናቂ አይደለሁም፣ ከሳአደና ሳአደና ላ ለምለም ከነሱ ውጭ ያሉ ዩቲዩበሮች ማንንም አድናቂ አይደለሁም። ለምን ሁላቸውም ይሄ መላላጥ ነገር ስላለባቸው አሎች እኔ ዝቅ ብሎ መስራት ያስደስተኛልና እነሱ ዝቅ ብሎ ሰርተው ከፍ ብሎ ስለሚኖሩ እነሱን ነው የምመለከታቸው። ኑሮ እንዴት እንደሚኖሩ ነው ተነሱን ልምድ የምወስደው እንጂ ሌላውን ማንንም አልመለከትም። ግን ኮሜንት ታነብ ነው በዚህ እሱም በፌስቡክ አጫጭር ሂዶ ሲመጡ ማለት ነው። ሌላ ኢትዮ ግብቼም አላይም። ቲክቶክም የለኝ፣ አልሐምዱሊላህ። የአፕሊኬሽኑንም አልወድም። ራሴን በራሴ ጥስ ስራ ታጣሁኝ። እንግዲህ አለብኝ በጣም እንግዲህ አለ ግን እንግዲህ በማይኖር ሰዓት ወይ ትምህርት እንማራለሁ ወይ እንደዛ አንድ አንዴ ነገሮችን እንማርባቸዋለሁ። አሁን እነዚህን እኔ እንደ ብሰራ እነሱን እዚያ ሂጅ። በቲክቶክ እኮ በሙሉ ወንጀልን ተማጠራቅም ራሴ ወንጀል አነሰኝና፣ ኢትዮጵያ ሳህል ያልገዛም ማለት ነው። ይህን ሀሳቤን ደግሞ ሁለት አበረታቱን። ይገባል የሚሰሩ እጆችን የሚሰጡ እጆችን የሚመክሩ ምላሶችን አበረታቱ፣ ሼር አድርጉላቸው፣ ሼር አድርጉልን። ይህ ሁሉ ያፈመስ ነው። ተዜሮ አንስተን እኛው በገዛ ብራችን ስልካችን፣ በገዛ እጃችን ዛሬ እነሱ በሀገራቸው ላይ ኑሯቸውን ይኖራሉ ሀብታም ሆኖ፣ እኛ ግን መዲያም ኩሽና መዲያም ጋር እየተናገርን ይሄ ኑሯ ነው በጣም ነው መስጠም ነው። ለራሳችን ኑሮማ ነው ኑሮ። እና ወገኖቼ የዛሬው ቪዲዮዬ ይሄን ይመስላል። ተወደዳችሁት ሀሳብ አስተያየታችሁን በኮሜንት ላይክ፣ ሼር እያረጋችሁ ነው ማለት ነው። የማንንም ዘር የማንንም ሃይማኖት አልነሳም። የራሴን ሃይማኖት እወዳለሁ አከብራለሁ። የሰው ሃይማኖትም አልነካም አከብራለሁ። ስለዚህ ደግሞ ልቦና፣ ወንጀል፣ እኛ በምናወራው፣ እኛ በምንተነኩሎ፣ እኛ በምንጭረው ወገኖቻችን መቀመጫቸዋል ጋር፣ አንዱ አማራ፣ አንዱ ክርስቲያን፣ አንዱ ኦሮሞ፣ አንዱ ምንቴ። በቃ እኛ ቤተሰቦቻችን ሲያሳድጉን ይሄን ይሁን ጉዳይ ተን ሰው በሰውነቱ ብቻ ሲከበር፣ እኔ ለራሴ ወርጭ ባደርኩበት አካባቢ ሰው በሰውነቱ አለ። የሰው ልጅ የሰው ልጅ አለ። እንዴ አላህ አላህ ፈጠረው ፈጠረው አለ እኛ ሲያሳድጉን ቤተሰቦቻችን፣ አሁን ግን ለቴክኖሎጂ ቴክኖሎጂ የሚባል መጣ። እያንዳንዳችን ቁጭ እንላለን፣ ወያ እናዳምጥ፣ ወያ እናነብ፣ ሁላችንም አውር ይሆን በቃ፣ ሁሉም ሁሉም በያፉ ማውራት ሆነ። ቤተሰቦቻችን እዛ አንተ አማራን ንትበለው፣ አንተ ኦሮሞን ንትበለ ቤተ ክርስቲያን ነው ብሎ ይሄ እስላም አይደለ፣ ይሄ ደግሞ ሙስሊም ደግሞ እንደዚያ እያልን ቤተሰቦቻችን አሳገብናቸው። በእኛ የተነሳ የኖሩበትን አገር አንዱ አንዱ ተዋልዶ ተዛምዶ ተጋብቶ የኖረ ማህበረሰብ ዛሬ ሶሻል ሚዲያ ተመጣ ጀምሮ በሰላም አፍታ። ስለዚህ እኛም መሆን ያለብን ለራሳችን እና ለራሳችን የመጣንበት አላማ መቼም ቤተሰብ ጥለን ስንመጣ ይሆን አላማ አለና አይደለም ይገኛል ዓለማችንን ለማስታካት ጎንበስ ቀና ደፋ እንላለን እንጂ፣ ጅዋ ላይ ተቀምጠን እከሌ እንዲህ ነው እከሌ እንዲህ ነው በረሸም ነው። ወገኖች ተው! የሚያምርብን እኛ ስንሰራና ስንለወጥ መስጂድ ስንሰራ፣ ቤተክርስቲያን ስንሰራ፣ የቲሞችን ስንደግፍ፣ የተቸገሩትን ስንደግፍ ነው እንጂ ስበሳችን መበላላታችን አያምርም። ተምንና ባላ ደግሞ እኛ ሀገራችን የታሪክ ሀገር ናት አይደል? እስላሙም ክርስቲያንም ተከባብሮ የሚኖርበት ሀገር ናት። ይሄ ባባችን ባባችን ክፉ ክፉ ተምን ናገል በቃ ስለ ሀበሻ ታሪክ ጉግል ላይ ግብት ብላችሁ አልሀምዱልላ ዛሬ ቴክኖሎጂ ተጠቀሙበት። ይጠቀማል ስለ ሀበሻ ታሪክ በደንብ ማንበብ

እኛ ግን እዛ አረብ ሀገር ሆነን ነው እንደ ምንለው ማለት ነው። ኢትዮጵያ ግን ስንሄድ ሙህማፊም እና እና ሙህማፊም መጡ እናፋ እናማ እናማ ፊሽ ሙሽክላ መጡ ነው የምንባለው እውነት እኔ ስላየው ነው ስላጋጠመ እናማ ፊሽ ሙሽክላ መጡ ሲሉ ስለሰማሁ ነው አንድ ጊዜ ኢትዮጵያ ሄጄ ነበርና እናማ ፊሽ ሙሽክላ መጡ እናማ ሙህማፊም መጡ ሲሉ ሰምቻለሁ ማለት ነው ስለዚህ እኛ እንዴት ምን ይሁን፣ ራሳችንን ብናስከብር እንዲህ አንባለው ነበር እንዴ። ስደት አሁን ብቻ አይደለም ከዱሮም ስደት አለ፣ ግን ያኔ ይሄ ሶሻል ሚዲያ የሚባል ስለሌለ ተነፋቆ የሚኖር ማህበረሰብ ነው። አሁን እናንተ ሄዲያችሁን በሰላም ተራ በተዘይራችሁ ሁላችንም በስልክ ካሜራ አንቀርፈን ነው የምንገባው። በቃ መብሉ በሚዲያ አሁን ትዳሩ በሚዲያ